ሀያ አንድ ይሰጠናል። ሀያ አንድ ደግሞ ምንድን ነው ነው ሀያ አንድን ለማግኘት ደግሞ ትልቁ ቀመር ምንድን ነው? ጊዜን ለአምላክ ስንሰጥ የጊዜ አስገኝ ቢሆንም ሀሀሀን ማስገባት ግን ግዳችን ነው። ወደ አርኪያዊ ሰንጠረዥ ወይም ፔሪዮዲክ ቴብል ላይ ስትገቡ ትልቁን በከባቢ አየራችን ከፍተኛውን መጠን የያዘው ምንድን ነው? ናይትሮጅን ነው። ሶስትና አምስት ስታዩ ምን ትዝ ይላቸዋል? 35 አንደኛ። በተመሳሳይ መልኩ በሃሌ ሃሌ በሚለው ምስጋና በሦስቱ ሰማያት ያሉ መላእክት ኤሎሂምን ያመሰግኑታል ኤሎሂምን ሀ እና ለዚህ ውስጥም ታገኛላችሁ ወይም ኤሎሄን ያመሰግኑታል በምን ምስጋና ሀሌ በሚለው ምስጋና ሀ አንደኛ በ ሁለተኛ ገ ሶስተኛ ደ አራተኛ ሀ አምስተኛ እንደሚታወቀው ፊደል የራሱን የቻለ ሀይል እንዳለው ራሱን የቻለ ንዝረት እንዳለው በቁጥርም እንደሚቀመር ባለፉት መርሃ ግብራችን ላይ አይተናል በዛሬው መርሃ ግብራችን ላይ ደግሞ ፊደል ሀን አምስተኛውን ሀ እነግራቸዋለሁ እንደሚታወቀው አ ስንል ተደራቢ ድምጽ የለም። አ አ ስንል ቀጥሎ በድንገት በ የሚል ብርሃን የሚል ድምጽ እናያለን ያለን ቀጥሎ ገ የሚል የሚል የሚያስገመግም ቀጥሎ ደ ነው ደ ደ ደ ደ ዳሌት ወይም ዴዴ በር ሲንኳኳ ያሳያል። ቀጥሎ ግን ከዚህ አስደንጋጭ ድምጽ ወጥተን የሚለውን ፊደል ሀን እናያለን ማለት ነው። እንግዲህ አምስተኛ ተራ ላይ ነው። አንደኛ በ ሁለተኛ ገ ሶስተኛ ሀ አምስተኛ። ስለዚህ ይሄ ሀ በኢትዮጵያውያን ስያሜ ሀዊ ሀ ወይም ሆይ ሀ ይባላል። ለሰላሳ ላይ ነው ሀ አምስት ነው፣ ሰላሳ አምስት ማለት ነው። ሰላሳ አምስት የሚለውን ይሰጣል። ልብ አድርጋችሁ አስተውሉ። ሰላሳ አምስት ማለት ሶስትና አምስት ማለት ነው። ሶስትና አምስት ስታዩ ምን ትዝ ይላችኋል? ሰላሳ አምስት አንደኛ፣ ቅርጿን ተመልከቱት። ሀ ጂኦሜትሪዋ ሶስት ነው ቋሚ መሰረት፣ እንደገና አንድ ምሰሶ ሶስት ነው። ልብ አድርጉ፣ ስንተኛ ተራ ላይ ትገኛለች? አምስተኛ አ በ ገ ደ ሀ 35 ማለት ነው። ስለዚህ ሀሌ ብሎ ለማመስገን የሚቻለው ቀመር 35 ነው ማለት ነው። ስለዚህ ሀዊ ሀ፣ ሆይ ሀ፣ ሀሌ ሀ ወይም ሀሌታው ሀ በመባል ትታወቃለች። ይሄ በጣም በጣም የሚገርም ነው። ኤሎሄ ስንቀጽል ስንቀጽል ወይም ስናመጣ ፊደል ሀን እናስገባለን። የመጀመሪያው ሃሎ እስቲ ሁለት ፊደል ማለት ነው። ሃሎ እንለዋለን። ሃሎ ማለት ያለ የነበረ ማለት ነው። በደንብ እናስተውል። ሃ አለ ማለት ነው። ልክ እንደ ቅርጿ እንዲህ እንደወረደው ሃሎ የሚለውን ፍቺ ይሆናል። ከዛ ወደ ጎን እንደ መውረድ ደግሞ ናሁ አሁን ያለ ማለት ነው። ወደ ላይ እንደ መውጣት ደግሞ ቅርጿ ይሄሉ ይኖራል። እናስተውል ቅርፃ አካሉ ልብ ብላችሁ ተመልከቱ። ሃዊ ሃ ማለት የሚኖር ያለ ነዋሪ፣ ነባሪ፣ ቀዋሚ መሆኑን ተረድተናል። በእግዚአብሔር ስም ውስጥ ፊደል ሃ እንዴት እንደገባ አይተናል። ቅርፃ አካሉ ሶስት እንደሆነ እናውቃለን። ስለዚህ ልክ እንደ ቅርፃ አካሉ ሶስትነት ፊደል ሃ ጊዜን ለአምላክ ስንሰጥ የጊዜ አስገኝ ቢሆንም ሃሃሃን ማስገባት ግን ግዳችን ነው። ምን እንላለን? ሃሎ እንላለን። ዛሃሎ ያለ ዓለም ሳይፈጠር ዘመን ሳይቆጠር የነበረ ናሁ ማለት ደግሞ አሁን ያለ ይሄሉ ካል አሁንም ሃን ስንገባ ሄን የሀዘር ናት ስናስገባ የሚኖር ልክ እንደ ቅርጽ አካሏ ያለ የነበረ የሚኖር ዛሃሎ ናሁ ይሄሉ። ይሄ ዑደት ነው ማለት ነው። ለዚህ ነው ፊደላት በጣም ሃይል የተሸከሙ ስጋ ሆነው ቁጥርን ደግሞ እንደ ነፍስ ከተው በህያውነት የሚንቀሳቀሱ በጣም ከቅርጻቸው ጭምር ከጂኦሜትሪው ጭምር ረቂቅ ነገርን የሚያስተላልፉ እንደሆኑ በፊደል ሀ እንረዳለን ማለት ነው። አሁን ሀዊ ሀ ስንቀምረው ምን ይሰጣል? ሆይ ሲጎረድ ወ ሲገባ ግን ሀዊይ ሀ ይባላል። ሀ ስንተኛ ላይ ነው? አ በ ገ ደ ሀ አምስተኛ ነው። ስለዚህ ቁጥር አምስት እናያለን። ሀዊይ ወ ደግሞ ስንት ነው? አ በ ገ ደ ሀ ወ ስድስተኛ ነው። አምስት ሲደመር ስድስት፣ የ ደግሞ ስንተኛ ላይ ነው? አስረኛ ነው። አ በ ገ ደ ሀ ወ ዘ ሀ የ አስረኛ ስለዚህ አምስት ሲደመር ስድስት ሲደመር አስር ስንት ይሰጠናል ሀያ አንድ ይሰጠናል ክቡራን ተመልካቾቻችን ሀያ አንድ ይሰጠናል ሀያ አንድ ደግሞ ምንድን ነው ነው ሀያ አንድን ለማግኘት ደግሞ ትልቁ ቀመር ምንድን ነው ሰባት ሲደመር ሰባት ሲደመር ሰባት ስንት ነው ሀያ አንድ ይሰጠናል ማለት ነው ሰባት ሰባት ሰባት ትሪፕል ሰቨን ይሰጣል። ትሪፕል ሰቨን ደግሞ በጣም ብዙ ምስጢር አለው። ለምሳሌ ስድስት ስድስት ስድስት ለምሳሌ የሰው ቁጥር ነው እንዳለ ዮሐንስ በራዕዩ። ስምንት ስምንት ስምንት የህይወት ቁጥር እንደሆነ፣ ሰባት ሰባት ሰባት ደግሞ የተፈጥሮ ቀመር ነው። ለምሳሌ ቅዱሱን መጽሐፍ ለመጀመሪያ ጊዜ ስንገልጠው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ ይሄ መጀመሪያ መክፈቻ ቁልፉ ነው። በረሺት ባራ ኤሎሂም ሀሻማይም ቬኤታ አሬዝ በአንድ ቀ ሁለት ዳ ሶስት ሚ አራት ገ አምስት ብ ስድስት ረ ሰባት ሰባት ታገኘን ማለት ነው። ሰባት ይሰመርበት እግዚአብሔር አሁንም ሰባት ሰማየ ወምድረ ሰባት ሰባት ሰባት ሰባት ሰጠ ማለት ነው። ስለዚህ የፍጥረት አሻራ ነው ማለት እንችላለን። ሰባት ሰባት ሰባትን ማግኘት የተለመደ ነው። ወደ አርኪያዊ ሰንጠረዥ ወይም ፔሪዮዲክ ቴብል ላይ ስትገቡ ትልቁን ከከባቢ አየራችን ከፍተኛውን መጠን የያዘው ምንድን ነው? ናይትሮጅን ነው። ኒትሮኑ ሰባት ነው። ኤሌክትሮኑ ሰባት ነው። ፕሮቶኑ ሰባት ነው። ሰባት ሰባት ሰባት የሚል ይሰጣል። ሀ ከነፍሳዊ ባህሪ ጋር ከፍተኛ መሰናሰል አላት። ከፍተኛውንም ደረጃ ትይዛለች። ሀዊ ሀ ሀያ አንድን በመስጠት ሀያ አንድን ለማግኘት ደግሞ ሰባት ሲደመር ሰባት ሲደመር ሰባት ትሪፕል ሰባት መሆኑን እናያለን። ምክንያቱም ትንፋሽ እንደሆነች ተረዱ። የህይወት ትንፋሽ ናት የሚለው ድምፅ ይሄ በጣም ሊሰመርበት ይገባል። ስለዚህ አንዳንዶች ሊቃውንት ደግሞ ሀዊሃን ሀሌታው ሀ ይሏታል። ምክንያቱም ቅርጿን ስትመለከቱ ሶስት ነው ቋሚ ታች መሰረትና ወደ ላይ የሚወጣ አንድ ምሰሶ አላት። በተመሳሳይ መልኩ በሃሌ ሃሌ በሚለው ምስጋና በሶስቱ ሰማያት ያሉ መላእክት ኤሎሂምን ያመሰግኑታል። ኤሎሂምን ሀና ለዚህ ውስጥም ታገኛላችሁ ወይም ኤሎሄን ያመሰግኑታል። በምን ምስጋና? ሃሌ በሚለው ምስጋና ያመሰግኑታል። ስለዚህ እንደ ቅርጸ ፊደሏ ሶስት ናት። ሌላው ሃይከል፣ አሁንም በሃም ይጀምራለ፣ መቅደስ ነው ልክ እንደ ቅርጸ ፊደሏ እጃቸውን ዘርግተው ሰዎች አሁንም ሃሌ እያሉ ያመሰግናሉ ማለት ነው። ሶስት ክፍል ባለው ሃይከል ልክ እንደ መርከብ ባለ መቅደስ ማለት ይቻላል።